ዛሬ በሰው ተጨናንቀሽ አልመችም። የወጉ ማስታወቂያ በጣም ይሰራልሽ። ምን የሱ ነገር፣ ባለፈው የከተማ አክቲቪስት ያልከውን ነገር በተግባር አሳይቶኛል አይደል። አመሉ ነው ባክሽ። ይልቅ ስለ ደላሎች ለጠቅላላ እውቅት እንዲሆንሽ አንዳንድ ነገሮች ልንገርሽ ወይ? ጉድ አንተ ኮ የማታመጣው ነገር የለም። ደላላ ምን የተለየ ነገር አለው? መሸጥ፣ መለወጥ፣ ማገናኘት፣ መግዛት፣ ሌላ ምን አለ? ልክ ነሽ። ምልከታሽን ወድጀዋለሁ። ነገር ግን ከዛ በተጨማሪ ዋሾዎች ናቸው፣ እምነት የማይጣልባቸው ፍጡሮች በቃ። እንደ በሬው የፊት የፊታቸውን ነው እንጂ የሚያዩት፣ ሌላውን ስሜት አይረዱም። እንደው ስልክ የውሸት መቁጠሪያ ቢኖረው ኖሮ እንደ ከነሱ ውሸት በዛት አንጻር ይፈነዳ ነበር። በዛ ላይ እጃቸው ላይ እቃ ሳይኖር እጄ ላይ ነው ያለው እያሉ ሰው ያወዛግባሉ። የእንጀራ ነገር ሆኖባቸው እኮ ነው፣ ምን ያደርጉ ብለ ነው። እስኪ እዚህ ጋ ቡና አምጪልኝ። ነው፣ እየሰማሽ ነው? ቡና ስንት ላምጣ? በቁጥራችን ነው። ሄሎ፣ አለ ነው ሳለ፣ አማን ናችሁ? እንዴት ናችሁ? ሳ ሰላም ነው? አይ ዛሬ ደግሞ እምፈለጋችሁ? አይ አቦ ሁሉም ነገር በጀላይ ነው ያለው እኮ

ወላሂ እስከ ዛሬ ብቻህን ነበርክ። አሁን ግን ብዙ ሰው መቷል። ምን እባክህ፣ እኔ በራሴ ፈቃድ ከዚህ ጉዳይ ላይ እጄን አንስቻለሁ፣ ራሴን ገለል አድርጌያለሁ። እኔ እጄ የበዛበት ነገር፣ ፍክክር የበዛበት ነገር ደስ አይልም። በእኔ ምትክ ወንድሜ ሲስ፣ እውነተኛ ልብ፣ እውነተኛ ፍቅር ስላለው ለሱ ታገላለሁ። እሱን ተክቻለሁ አይደል ዴሲስ? አዎ ደስ ይላል። ፍቅር ፍቅር ትዳር ትዳር ተጫወት ነው። ወላይ አባዋን ተገራም ሰው ነው። እውነቱ ነው ሲስ። ከዚህ ከተሰበሰበው ህዝብ በማን ከማን ያንሳል ደግሞ? እሱ የከበረ ማዕድኑን ፈልጎ ሳይሆን እውነተኛ ፍቅር በልቡ ስላለ ነው። እንደምታውቁት እውነተኛ ፍቅር ደግሞ ከምንም ከማንም ከምንም ነገር ይበልጣል። አይደለም እንደ አቦ ታዲያ፣ እንደዛ ከሆነ ጠረታው እኮ ክፍት ነው። አይ ምን ማለት ነው? እኔ እንደሆነ በቃ ተፍ ተፍ የምልበትን ኮሚሽንን ሁለት ፐርሰንት ብቻ ነው እኔ የምፈልገው። አቦ ታዬ ምንድን ነው? ቅድም ጨምሮ እንደዚህ ቡና ቅጭና ስጪ። ምንድን ነው? እሺ ወግ ስንት ላምጣ? ይሄ አቦ አንድ ነው ነገሩ። ይሄ ደግሞ ወደዚህ ሆናል

ተቀለ ምንድ ሲስ ወደ ውድድሩ ራሱን አስገብቷል። ይሄ ማነው ደግሞ? ጠቅላላ አውቀት ተስፋ በመቁረጥ ራሱን ከውድድሩ አገሏል። ስላገለልክ ነው ደግሞ እውነቱን። ሲስ በለው በለው በለው! ይመችሳባል። ለሲስ ብለህ ነው ራስን ያገለልክ እኮ። በትክክል ሲስ የከበረ ማዕድን የምትሉት ነገር ሳይኖር በፊት ነው እናቷን ለመጠየቅ ስትመላለስ በፍቅሯ ፍላጻ የተወጋው። ስለዚህ በህብረትና በአንድነት ሆነን እውቀታችንን በማስተባበር ፀሐይን ከበጉሽን ከበጉሽን የስስ ለማድረግ የጋራ ስራ መስራት አለብን። በእቅዴ ትስማማላችሁ? እቅዴ ውስጥ አላችሁበት በዝንብኗ እንዴ የማዘር አማሽ፣ ምን ፈልጌ ነበር? ግን ለዚህ ፍቅር በእጁ እንድገባ ያለኝን እውቀት በሙሉ ለመስጠት ቃል ገባ ነው። አቦ ማን አንተ፣ የትኛው እውቀት ኑሮ ነው ደግሞ እውቀት? ቃል ገለመኔ ያልክ ሰው የምትሰባብከው ብስ ብስ፣ ማነው ወጉ አንተ? እዚህ ጋር የምጨምረው ሀሳብ ስለሌለ ዝም በር። ምን አይኒ ወሬ ስማ ከአንተ አንድ የምፈልገው ነገር ቢኖር ይህንን ምላስን ቆርጠ ደሱ እንድትሰጠው። ደግሞ ቆርጠ ብትሰጥ በምን ትተዳደራለህ? ብሔራዊ ልክ ነው። እንደውም አንተ ውሃ የሚያነሳ ሀሳብ ስለማታመጣው እ እኔና ብሔራዊ በቂ ነን። እኔ ስጋ ማንም እቅዱውስ ለውበትም ማን ወሰደ? ቀለ ወሰደ። ቀለ ተሸከም አካላ ገባት። ወላሂ ነው የሚመለከተኝ። ሁለት ፐርሰንት ኮሚሽን ብቻ ሲ ኮሚሽን አይሻልም። ኮሚሽን ምንድን ነው አቦ? አንጣሪያ ለአንጣሪያ ቢደጋገፍ አቦ ተያይዞ ዘፍ ነው። እረት እረት፣ እና ምሳሌያችንን በትክክል በለው። አንጣሪያ ለአንጣሪያ ቢደጋገፍ ተያይዞ ዘፍ ነው የሚባለው። ስንቴንም ገረህ አይ አቦላ ተሰጋ ጭቅጭቃ ያ ዘፈማላ ቁጭማላ መውደቅ ነው። አለቃ ሰላስ ምንድነው እንደዚህ? ሌላ ነገር በቃ ተውት እሱን። አሁን እኛ ወደ እቅዳችን እንግባ። ሴት የመፍራት ችግሩን በፍቅር ሳይኮሎጂ ማከም ነው ከዚያም ደግሞ ፀሐይን ከበሙሽ ማለቴ ከበሙሽን በእጁ እንዲያስገባት አድርጌ አፍርሼ መስራት ነው። ሲስም ከእንደገና ጠፍጠፈ እንደምሰራው አምናለሁ። ግን የኔ ሚሽን ምንድን ነው? ያንተ ሚሽን ችሎታህን አቅምህን ያገናዘበና ማዕከል ያደረገ ነው። ያ ምንድን ነው? ያው እንደምናየው ወንዱ መረጃ ስለደረሰው አሰብስፏል፣ ደስቷል ያ ማለት የሚመጡ የአቻ ግፊቶችን እንዲቋቋማቸው ታደርጋለህ። ገባ ባጀብ ነው። አንተ የውስጡን ጨርስ እኔ የውጭ እኮ በደንብ እንግኔ ውጭ ነው እንደ እንደተስ እሺ፣ እኔ ምንድን ነው ማደርገው? ጥሩ ጥያቄ ነው። መጠየቅ ያዳጋ ይቅ ይባላል። ከአንተ ሁለት ነገሮች ነው የምፈልገው። አንደኛ ፀሐይ ማለት የከበቡሽ ከበቡሽ ማፍቀርህን እንድትቀጥል ነው። ሁለተኛው ሁለተኛው ደግሞ ካንተ የሚፈልገው ንቁ አይንና ጆሮ ነው። ምክንያቱም ይህንን አሁን የምታየው ሲሳይ ገድዬ እንደገና አብክቼ ጋግሬ አብስዬ ሌላ ሲሳይ መፍጠር አ አ ስለዚህ የአንተ ዝግጁነት ያስፈልገኛል። አይንም አለኝ፣ ጆሮም አለኝ። አይኔም ያያል፣ ጆሮዬም ይሰማል። ታለም ነው፣ ሌላይና ጆሮም ያሻል። ምን መሰለህ ሲሳይ፣ ሌላው ደግሞ ያልገባኝ አንተ እንገድዬ ሌላ ሲሳይ ይፈጥራለሁ ብለሃል። እኔ አንተ ገደል ሆይታ፣ እንዴት እንዴት ብዬ ፀሐይና አገኛታለሁ? ከበቡሽ በል አንተ ከበቡኝ

ይህንን ሴት የማናገር ፍርሃትህን ያሱ ያስቆምልህ። ገባህ አይደል? ከሰው ጋር እኩሉን እንድትሄድ ይሄ ምንድነው? ሳይኮሎጂ ኮርስ ያለው ነገር ስነልቦናህ ላይ ጥሩ የሆነ ትምህርት ሰጥቶ ከሰው ጋር እኩል ያደረግህ ነው እያለ ነው ገባ። አሁን ገባኝ። አመሰግናለሁ። ብሔራዊ ያው ከአሁኑ ከባድ ስራ እንደሚጠብቀኝ

አረጀረሶች ራስኳ ናት። ምርዣን በሄት ቅሽት ኮን ሰ እና የከበረ ድንጋይ ቢኖራት እዚህ ጋቤናውን እያስመታች ድቅ ብላ ቡና ታንቆረቁር ነበር እንዴ? ሳቢው ቢያጥራት ነው እንጂ ቡና የማዘሯ ነው። ጨር ብሎባቸው ወርኪልኝ ብለዋል። እና ይችነች ባለላይ መንጧል። አረ ሙድ አትያዝ። ተናገረ አይደል እንዴህ? አዎ እሷ ነች። ከውጭ ተመጣች ሁለት ወራን ሞላት። አሁን እዚህ ዱቅ ብላ ሲያታል መሰለች። አቦስ ይልቁንስ እኛ ምን እናድርግ? እዚህ ደቅ ብለን ብንውል ምን ነው? በት በት ብለን ወርክ አለብን። የሆነ ነገር ማግኘት አለብን። ምን እሺ፣ ማለቴ ምን እናድር? የወርክ ክፍፍ አድርገን ወርክ አለብን። ምን እሺ። አቦስ ከእሷ ጋር መጃለስ አለብን። በምን ሲስተም ጀለስ? በቃ ጋይስ፣ እኔ ጋር ቀሽታ አይደል ለምን ከፋሞቹ አንዳችን ሄደው የሰራተኛ ትፈልግ እንደው አይጠይቋት። ጥሩ አሪፍ አሪፋሰ ለሷ ሰራተኛ ልንሆን ነው እንዴ? ምን ታከብ ጀርሽቱሰ ሁለታችሁም ማወሩ ከሁለት አንዳችሁ ሄዳችሁ ሞርዱ። ፒስ በቃ ታታይ ታዲያ ማንኛችን እንመርሽ? ቀሽቷ ብትመርሽ ይችላል። እኔም እንደዛው ቀሽቷ ትመርሽ አሪፍ

ነገር ልነግርሽ ነበር አባሬ። እንደዛ ኮላ ቢስ በቃ ፈታ ነሽ። እሺ እማዬ ረ ወርቅ የለም ብላ ገጀረች። ታ ይችማትም ጣጣ የለውም፣ ኧረ ጣጣ የለውም። የከበረ ድንጋዩንማ እንደምንም ብለን መንጮ እናደርጋታለን። በዚህ እቅዳችን ፀንተን ከተንቀሳቀስን አይደለም ፀሐይን ጭረቃና ከዋክብትን ጠብ ማድረጋችን አይቀርም። እኔ ፀሐይና ኮከብን አልፈልግም። ፀሐየን የምፈልገው ለዚሁ ጎሮ፣ ስሟን ያቀየርኩት ከበቡሽ በሏት። ምንድን ነው ከበቡሽ ማለት? ይከብዳል እንደዚህ። ምን አይነት እንዲሁ እሱም አይከብድም። ያው ፀሐይ የሚለው ስም ስለለመደብን ነው። ከበቡሽ ደግሞ አሪፍ ስም ነው። አንተ ከበቡዬ በላት። እሽ፣ እኔ ከበቡዬ እላታለሁ እኔ ግን ስጋት አለ። ምንድን ነው ስጋት? ወይስ እንዴት ነው? ይሄንን እርጥብ ሰው ልታደርገው የምችል? ለሷ አታስብ። እኔ የሳይኮሎጂ ኮርስ ይሰጠዋለሁ። ሳይኮሎጂ ምንድን ነው ደግሞ ሳይኮሎጂ? ሲስ አለርጎ ሜጎሚ ገባው ፈጥረት አለ ምን አይነት እናቱሽ ሳይኮሎጂ ኮርስ ማለት አንተን ጨፍልቆ እንደገና የሚፈጥር የትምህርት አይነት ማለት ነው። አታስብ። አንተ ብቻ አድርግ የምልህን ነገር ሁሉ አድርግ፣ ሌላውን ለኔቶ። እሺ፣ አሁን ለሁላችንም ግልጽ ከሆነ ቃል መግባት አለብን። እሺ፣ ቃላችን ለእቅዳችን፣ እቅዳችን ለጥረታችን፣ ጥረታችን ከባቡሽ ደሞ ምን እየሄዶለታችሁ ነው? ከበቡሽ አንድማች ምናምን የምትሉት ነገር ወሬ ነው፣ ከበቡሽ ወሬ ነው። እናንተ ልጆች በቃ ታማችኋል። አዎ እውነት ነው። አመነ ታመነ። ስሚ ታመር፣ በበዛበት ፖዚሽን ቦልተኛለ ከዚህ የበለጠ ምንም ህመም የለም።